ፍቅረኛሽ ከልቡ እንዳፈቀረሽ ወይንም ፍቅረኛ ከልቧ እንዳፈቀረች እንዴት ታውቃለህ ወይም ደግሞ ፍቅራችሁ እውነተኛ ነው ወይም አይደለም የሚለውን በእነዚህ ስምንት ነጥቦች አሳያችኋለሁ በእነዚህ ስምንቶች ነጥቦች ውስጥ ሙሉ ወይንም ግማሹን በላይ ካገኛችሁ ፍቅራችሁ እውነተኛ ነው። ነገር ግን እነዚህ ነጥቦች በፍቅራችሁ ውስጥ ከሌሉ ደግሞ ፍቅራችሁ የውሸት ነው ማለት ነው። ሰላም፣ እንዴት ናችሁ? አሸናፊ ነኝ። በዛሬ ዕለት እውነተኛ ፍቅር የሚያሳያቸውን ስምንት ምልክቶች ወይንም እውነተኛ ፍቅርን የሚገልጹ ስምንት ነጥቦች ይዤላችሁ መጥቻለሁ። የመጀመሪያው ክብር ነው። ብዙዎች ምን ይላሉ? ከምታፈቅር በላይ የምታከብርን አግባ፣ ከሚያፈቅርሽ በላይ የሚያከብርሽን አግባ ይላሉ። ይሄ ግን የተሳሳሰ ነው ብዙውን ጊዜ እውነተኛ ፍቅር በክብር የተሞላ ነው። ከልቦ የሚያፈቅርሽ ወንድ የሚገባሽን ክብር ይሰጥሻል። ከልቦ የምታፈቅር ሴት የሚገባህን ክብር ሰጣለች። ምክንያቱም ፍቅር ማለት አንድን ሰው ዋጋውን እንድንረዳው የሚያደርገን ነገር ነው። አንድን ነገር ዋጋውን ስናውቅ ነው የሚገባውን ክብር የምንሰጠው። ለምሳሌ ወርቅ ወርቅነቱ የተረጋገጠው ዋጋውን ስላወቅ ነው። አንድን ወርቅንና አንድን ብርን ወይም ይሄ ብረታብረትን እኩል የሚገባ ዋጋ አንሰጠውም። ለሁለቱም ተመሳሳይ ዋጋም የላቸውም። ስለዚህ ለየትኛው እናደላለን? ለወርቁ እናደላለን። ለወርቁ ደግሞ የሚገባውን ቦታም እንሰጠዋለን ማለት ነው። ተራ ቦታም አናስቀምጠውም። አያችሁ፣ ለምን? ወርቅ ስለሆነ፣ ውድ ስለሆነ ማለት ነው። ስለዚህ ከልቡ የሚያፈቅርሽ ወንድ የሚገባሽን ክብር ይሰጥሻል ማለት ነው። ነገር ግን ምንም አይነት ክብር ላንቺ ከሌለው ወይም ምንም አይነት ለአንተ ክብር ከሌላት እመነኝ ያቺ ሴት ለአንተ ምንም አይነት ፍቅር የላትም ወይንም ለአንቺ ምንም አይነት ፍቅር የለውም ማለት ነው። ስለዚህ እውነተኛ ፍቅር ክብር ያለው ነው ማለት ነው። ስለዚህ ከሚያፈቅርሽ በላይ የሚያከብርሽን የሚለውን ትተሽ የሚያፈቅርሽን ወንድ አግቢ፣ ምክንያቱም የሚያፈቅርሽ ወንድ የሚገባሽን ክብር ስለሚሰጥሽ። ሁለተኛ በእውነተኛ ፍቅር ውስጥ መታመን ያለ ነው። ነገር ግን አንዱ ለአንዱ ማይታመን፣ አንዱ ለአንዱን የማያምን ከሆነ ግን ይሄ ጀስት የስሜት ፍቅር ነው ማለት ነው። ነገር ግን እውነተኛ ፍቅር ውስጥ መታመን አለ። አንድ ሰው ከልቡ ከወደደ ካፈቀረ ላፈቀረው ሰው ይታመናል። በዛ ሰው ላይ ምንም አይነት ችት አያደረግም። የትኛውንም ሴት አያይም፣ የትኛውንም ወንድ አታይም። ነገር ግን በፍቅር ግንኙነት ውስጥ እያላችሁ አንዱ ወደ ሌላ የሚያይ ከሆነ ያ ሰው ለእናንተ ፍቅር የለውም ማለት ነው ምክንያቱም ፍቅር ማለት ፍላጎትን መግደል ነው ይሄን አንተን መርጫለው ከአንተ ወዲያ በቃኝ አንቺን መርጫለው ከአንቺ ወዲያ በቃኝ ነው ሶ ምን አለው መታመን አለው ማለት ነው መተማመን አንዱ አንዱን ያምናል አንዱ ለአንዱ ይታመናል ስለዚህ እርስ በርስ ምንድን ነው መተማመን ነው ማለት ነው ሶስተኛው አጋዥነት መተጋገዝ ለምሳሌ እሷ ህልሟን እንደታሳካ አንተ የምታደርገው ጥረት አንቺ ህልምሽን እንድታሳኪ እሱ ለአንቺ የሚሰጥሽ ድጋፍ ነገር ግን አንቺን የማያግዝሽ አንቺን ሰፖርት የማያደረግሽ ከሆነ ግን ይሄ ሰውዬ ለአንቺ ፍቅር የለውም። ምክንያቱም ፍቅር ማለት ጀስት ነፍስ ለነፍስ መቆራኘት ነው፣ አንድ መሆን ነው። በፍቅር የተጣመሩ ነፍሶች እርስ በርስ ይረዳዳሉ፣ ይተጋገዛሉ፣ አንዱ አንዱ ስሜት ይረዳል፣ አንዱ ሲያጠፋ አንዱ ይቅር ይላል። ሶ ምንድነው መተጋገዝ፣ አጋዥነት አለው ማለት ነው። ነገር ግን በፍቅር ግንኙነት ውስጥ ምንም አይነት አጋዥነት ከሌለ በመካከላችሁ ጀስት የእናንተ ፍቅር ምንድነው? ስሜት ነው ማለት ነው። ከልብ ከሆነ ግን ፍቅራችሁ አንዱ ህልሙን እንዲያሳካ አንደኛው ይተጋል፣ ለአንደኛው አንደኛው ይተጋል። ጀስት ፍቅር ምንድን ነው ራስም መካድ ነው አደለ? እኔ ለራሴ ትርፍ ነኝ ለአንቺ ነኝ። አንቺ ለራስሽ ትርፍ ነሽ ለእኔ ነው። ስለዚህ እውነተኛ ፍቅር ውስጥ ምን አለ መተጋገዝ ወይንም አጋዥነት አለ ማለት ነው። አራተኛው ደግሞ ተግባቦት ነው። ብዙ ጊዜ ፍቅረኛሞች ወይም በፍቅር የተጻመሩ ሰዎች ባልና ሚስትም ሊሆኑ ይችላሉ ብዙ ጊዜ ምንድነው ጭቅጭቅ ይበዛቸዋል አንዱ አንዱን ላለመረዳት አንዱ አንዱን ላለመረዳት ስለዚህ እውነተኛ ፍቅር ውስጥ ደግሞ ምን አለ መረዳዳት መረዳት አለ ማለት ነው አንደኛው ሲያጠፋ አንደኛው ይረዳዋል አንደኛው የሆነ ነገር ሲያደርግ አንደኛው ምን ያደረጋል ይቅር እያለ ያልፋል ማለት ነው አንዱ ደግሞ ሁለቱም አንዱ ሲናደድ አንደኛው ማብረድ አንደኛው ሲግል ያንኛው ሚግል ይሄንን ፈልጋለሁ፣ አታረግም፣ ታረጋለ፣ አታረግም፣ ታረጋለ በሚል ንትርክ ውስጥ ግን የምትገቡ ከሆነ፣ ጀስት የእናንተ ፍቅር ምንድነው ስሜት ላይ መሰረት ያደረገ ነው ማለት ነው። ስለዚህ ከልቡ የሚያፈቅርሽ ወንድ ምን ያደረግሻል ይረዳሻል ማለት ነው። ትግባባላችሁ፣ ገባችሁ። በንግግር ነው ብዙን ጊዜ የምትፈቱት ወደ ጭቅጭቅ ከመግባታችሁ በፊት ምንድነው ይሄ ተግባቦት አለ ማለት ነው። ለምን ጀስት ያ የሚወደውን ሰው የሚያፈቅረውን ሰው ምን ያደርገዋል ልብ ሰጥቶት ጊዜ ሰጥቶ ቦታ ሰጥቶ ስለሚያደምጣችሁ ጀስት ምንድነው ትግባባላችሁ ወይም ትደማመጣላችሁ ማለት ነው። ነገር ግን ምንም አይነት የመደማመጥ ተግባቦት ከሌላችሁ፣ ኮሚኒኬሽን ከሌላችሁ ጀስት ምንድን ነው የእናንተ ፍቅር ስሜት ላይ ነው የተመሰረተው፣ ማለት ነው። ወይ ደግሞ አንደኛው ጋራ ስሜት ነው፣ አንደኛው ጋራ ፍቅር ነው ማለት ነው። ነገር ግን እውነተኛ ፍቅር ውስጥ ምንድን ነው መደማመጥ፣ መግባባት የሚለው መሰረታዊ ነገር ነው ማለት ነው። ምክንያቱም እኔ የማፈቅራትን ልጅ ካልተረዳዋት፣ የምትለውን ካልሰማዋት፣ የራሴን ፍላጎት ብቻ ማስቀድም ከሆነ እዛ ጋ እኔ ፍቅር የለኝም። ምክንያቱም ፍቅር ራስ ወዳድ ስለማያረግ ምንድነው ኮሚኒኬሽን አለው ማለት ነው። ስለዚህ ዊዛውት ኮሚኒኬሽን ኤቭሪቲንግ ነቲንግ ይላሉ ፈረንጆች። እና ያለ ምንድነው አንድ አባባል አለ እኮ አይደል? ይሄ በቃ ተነጋግረን መግባባት አልቻልን እንለያይ። ከልብ የሚፋቀሩ ልቦች ይግባባሉ፣ ይደማመጣሉ። አምስተኛው ደግሞ ትዕግስት ነው። ትዕግስት ከልቡ የሚያፈቅርሽ ወንድ ይታገዝሻል በየትኛውም ነገር ላይ ለምሳሌ ሴክስ ሊሆን ይችላል ያው ሰው ነውና ሊጠይቅሽ ይችላል ነገር ግን አንቺ ደግሞ በዛን ጊዜ ላይ ምንም አይነት ፍላጎት ከሌለሽ ነገር ግን እሱ ፍላጎቱን ብቻ የሚያስቀድም ያንቺን ስሜት ካልተረዳሽ ትዕግስት ከጎደለው ጀስት ያው እንዳያፈቅርሽም ኢቨን አንድ ወንድ አፍቅሮሽ የኔ ሁኝ እያለ ዘወትር የሚጨቅጭቅሽ ከሆነ ምናልባት ብዙ ዓመታት ሊጠብቅሽ ይችላል፣ ይታገስሻል። ምክንያቱም በፍቅር ውስጥ ወራትም ቀናትም አመታትም አንድ ናቸው። ነገር ግን ለትንሽ ጊዜ ሄደት ብሎ አንቺን መታገስ ካቃተው ወይም ካልታገሰሽ፣ ጀስት ያ ሰው ይሄ ስሜት ነው ማለት ነው። ምክንያቱም እውነተኛ ፍቅር ምንድን ነው? ይታገሳል፣ ይታገሳል፣ አይፈርድም፣ አይጣደፍም፣ አንዱ አንዱን ይሰማል፣ ያዳምጣል። ስለዚህ ሌላኛው ምንድን ነው? ትዕግስት ነው ማለት ነው የእውነተኛ ፍቅር መለኪያው። ስድስተኛው ደግሞ ነፃነት ነው። ከልቡ የሚያፈቅርሽ ወንድ የሚገባሽን ነፃነት ይሰጥሻል። ፍቅር ማለት የሰው ልጅ ከህይወት ከብዙ ነገሮች ነፃ የሚወጣበት ነው። ነገር ግን በፍቅር ግንኙነት ውስጥ ሆናችሁ ምንም አይነት ነፃነት ከሌላችሁ፣ እሱ ለአንቺ ምንም አይነት ነፃነት ካልሰጠች፣ እሷ ለአንተ ምንም አይነት ነፃነት ካልሰጠች፣ ጀስት ያፍቅር እውነተኛ አይደለም። ምክንያቱም በእውነተኛ ፍቅር ውስጥ ምን አለ? ነፃነት አለ አንዱ የሆነ ቦታ ቢሄድ ያንኛው በነፃነት ይፈቅድለታል። እሷ የሆነ ቦታ ብትሄድ በነፃነት ይፈቅድልሻል። ስለዚህ ነፃነት አለ። ነገር ግን በፍቅር ግንኙነት ውስጥ ሆናችሁ ነፃነት ካልተሰማሽ፣ ነፃነት ካልተሰማ ጀስት ያንተ ፍቅር እውነተኛ ፍቅር ነው ማለት አይቻልም። ስለዚህ ቆም ብላችሁ ፍቅራችሁን መመርመር አለባችሁ ማለት። ስለዚህ የእውነተኛ ፍቅር አንዱ መለኪያው ምንድን ነው? ነፃነት ሊሆን ይገባል። ብዙ ጊዜ በፍቅር ግንኙነት ውስጥ ሆነው ነፃነታቸውን ያጡ ሰዎች ይኖራሉ ምክንያቱም ፍቅር ማለት ይሄ። እንዴት ነው የሰው ልጅ በህይወት በተለያዩ ነገሮች ሲታሰር ነፃ የሚወጣ ምንድን ነው? በፍቅር ብቻ ነው። ግን በፍቅር ግንኙነት ውስጥ ዳሞ ሆናችሁ ነፃነት ካልተሰማችሁ ነፃ መውጣት እየቻላችሁ በፍቅር ነገር ግን በፍቅር የምትታሰሩ ምንም አይነት ነፃነት ከሌላችሁ ጀስቲያ እውነተኛ ፍቅር ልንለው አንችልም ማለት። ሰባተኛው ቅናት ነው። ቅናት እውነተኛ ፍቅር አይቀርም። ብዙዎቻችን ቅናትን የፍቅር መገለጫ እናደርጋለን። እንዳውም አንድ የሆነች ልጅ ባለፈው እያወራች እኛ ሴቶች አንድ ወንድን ልጅን እንዴት እንደሚወደን የምናውቀው በቅናቱ ነው፣ ሲቀና ደስ ይለናል ይላሉ። ይሄ የተሳሳተ አስተሳሰብ ነው። ምክንያቱም ቅናት እርኩስ መንፈስ ነው። ቅናት የሰይጣን ስራ ነው። ፍቅርና ሰይጣን ደግሞ አይገናኙም። ምክንያቱም ፍቅር ንጹህ ነው። ከልቡ የሚያፈቅር ሰው አይቀናም። ነገር ግን ፍቅረኛሽ የሚቀና ከሆነ ያ እውነተኛ ፍቅር አይደለም። ምክንያቱም ፍቅር አይቀናም። አንድ ሰው ሲወድ ሲያፈቅር ለቅናት የሚሆን ጊዜ የለውም። አንቺን በመውደድ አንተን በማፍቀር ቢዚ ነው። ስለዚህ ለቅናት የሚሆን ጊዜ የለውም። ምክንያቱም ቅናት የምንለው ምንድን ነው? ለእኛ ሰላም የማይሰጥ ያንን ሰው እንዳናምነው እንድንጠረጥረው፣ ወይኔ እንደዚህ አደረገ፣ በላይ ላይ ሄደ፣ እሱ እኮ እንደዚህ አያችሁ፣ በሀሳብ ሶ ጀስት ለእኛ ነፃነት የማይሰጠን ምቾት የማይሰጠን ነገር መልካም ነገር አይደለም። ምክንያቱም ይሄ ቅናት የሚባለው ነገር ከእኛ ካለንበት አውጥቶ ያንን ሰው ያልሆነውን እንድናስም ይጫወትብናል። ስለዚህ እርኩስ መንፈስ ነው፣ ሰይጣን እርኩስ መንፈስ ነው ቅናት። ስለዚህ እውነተኛ ፍቅር ምንድን ነው? አይቀናም። ነገር ግን በፍቅር ግንኙነት ውስጥ ሆናችሁ አንደኛው ጋር ቅናት ካለ ያ ሰውዬ ጤናማ ፍቅር አይደለም ያለው። ፍቅር ደግሞ ንጹህ ነው፣ ምንም አይነት ኔጌቲቭ ነገር የለውም። ስለዚህ ከልባችሁ ካፈቀራችሁ እውነተኛ ፍቅር፣ ንጹህ ፍቅር፣ አብራችሁ ማደግ እንዲያስችላችሁ የምትፈልጉ ከሆነ ይሄ ቅናት የሚባለውን ነገር ከህይወታችሁ አስወግዱ። ብዙዎች ጥንዶችም ሆኑ ባልና ሚስቶች የሚለያዩት ምንድን ነው? ቅናት በሚባል ነገር ነው። ብዙዎች ተለያይተዋል። ብዙዎች በቅናት ምክንያት ባሏን ያጠፋቻለች። ብዙዎች በቅናት ሚስቶቻቸውን ይገደሏሉ። በቅናትም የተለያዩ አሉ። ምክንያቱም ቅናት ያ ሰው ያልሆነውን እንዲሆን እንዲሆን ይሄ አእምሯችሁ ላይ ነው ጀስት የሚጫወትባችሁ ማለት ነው። ያንን ሰው እንዳታምኑት እንድትጠረጥሩት። አሁን እኮ የሆነ ቦታ ላይ ሄዷል ምናልባት እንደዚህ ቢያደርግስ? አሁን እኮ እንደዚህ ቦታ ነች ወይ እንደዚህ ቢያደርጋስ? አያችሁ፣ እናንተን ከራሳችሁ አስወጥቶ በማይሆን ሰው ማንነት ውስጥ ነው የሚከታችሁ ቅናት የሚባለው ማለት ነው። ስለዚህ ፍቅራችሁን የምትፈልጉት በፍቅር ግንኙነት ውስጥ ያላችሁ ሰዎች ካላችሁ በመሃላችሁ ቅናት ካለ ይህንን እርኩስ መንፈስ ከህይወታችሁ አስወግዱ። ስለዚህ እውነተኛ ፍቅር አይቀናም ማለት ነው። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ይህ የፍቅር ቤት ነው። ከወደዳችሁት ሰብስክራይብ፣ ሼር፣ ላይክ በማድረግ እዚህ ዩቲዩብ ቻናል ቤተሰብ ሆኑ። እወዳችኋለሁ። ይመቻችሁ።